እንደ አውሮፓውያን አቆጣጠር ህዳር 24 ቀን 2009 ከቀኑ 8 ሰዓት ላይ ነው ጆን ኤድዋርድ እና ቤተሰቦቹ የኑቲ ፑቲን ዋሻን ለማሰስ ወደ ውስጥ የገቡት። ቀኑ የፈረንጆቹ ቴንክስ ጊቪንግ በዓል ነበርና ይህን ቀን ደግሞ ይበልጥ የማይረሳ ለማድረግ ነበር ጆን ኤድዋርድ እና ከእሱ ጋር 8 የሚሆኑ የቤተሰቦቹ አባላት አብረው ዩታ በሚገኙ የኑቲ ፑቲን ዋሻን ለማሰስ የገቡት። ነገር ግን የታሰበው የበዓልና የቤተሰብ የዋሻ አሰሳና ሽርሽር ታሪክ ወደማይረሳው አስፈሪ የሆነ ክስተት ወደሆነው የጆን ኤድዋርድ ሞት የተቀየረው የኑቲፖቲ ዋሻ ለመጀመሪያ ጊዜ የተገኘው በፈረንጆቹ አቆጣጠር 1960 ሲሆን ካለው ቡናማ ከለል ከሆነ ሸክላማ አፈር እና ድንጋይ የተነሳ ይህንን ስም ሊያገኝ ችሏል። እጅግ ያነሱ የተለያዩ ክፍልፋዮች ያሉትና አነስተኛ ስፋትና ቁመት ባላቸው ክፍልፋይ የዋሻ መተላለፊያዎች የተሞላው ይህ ዋሻ ለቱሪስቶች ለመጎብኘት እጅግ አመቺ ተደርጎ የሚታሰብ ዋሻ ነበር። በሺዎች የሚቆጠሩ ሰዎች ወደዚህ ዋሻ በየጊዜው እየመጡ ይጎበኙትና ያስሱትም ነበር። በተለይ ቱሪስቶች ትልቁ ስላይድ የተባለውን በ45 ዲግሪ አንግል ማዕዘን የወረደውን ክፍል በብዛት የሚጎበኙ ሲሆን እጅግ ጠባብ መተላለፊያ ባለው እና ለማሰስም የሚያስፈሩትን እነዚህን ክፍሎች ደግሞ አሳሾች በድፍረት የሚያሰሷቸው እጅግ የሚጎበኝ ዋሻ ነበር። ታዲያ ይህ ጀማሪ አሳሾችና ቱሪስቶች በየጊዜው እየመጡ የሚጎበኙት ይህ ዋሻ ከችግር ግን የጸዳ አልነበረም። እንደ አውሮፓውያን አቆጣጠር ከ1999 እስከ 2004 ድረስ ብዙ የሚሆኑ ሰዎች በእነዚህ ጠባብ መተላለፊያ ውስጥ የተቀረቀሩ ሲሆን እንደው በአንድ ወቅት ሁለት የስካውት አባላት የሆኑ ሰዎች በእነዚህ እጅግ ጠባብ መተላለፊያ ውስጥ ተቀርቅረው በመከራ ፕሮፌሽናል በሆኑ የነፍስ አደን ሰራተኞች ሊወጡ ችለዋል። ታዲያ ይህ ችግር ዋሻው የሚመራበትን አስተዳደራዊ ስርዓት የቀየረ ነበር። ማንኛውም ይህንን ዋሻ ለማሰስ የመጣ ሰው ኦንላይን ላይ ቡክ አድርገው ቀን ተመድቦላቸው ነበር መጎብኘት የሚችሉት። ሆኖም ግን አሁንም ዋሻው በሰዎች ከመጨናነቅ አልዳነም ነበር። ታዲያ በዚህ የተነሳ ነበር ጆን ኤድዋርድን ጓደኞቹ፣ ሚስቱና ዘመዶቹ በ2024 ኖቬምበር ይህንን ዋሻ ለማሰስ የገቡት። ታዲያ ከነዚህ አሻሾች መካከል ደግሞ የጆን ወንድም የሆነው ጆሽ ይገኝበታል። እነዚህ ሁለት ወንድማማቾች ዋሻና ተፈጥሮን የማሰስ ጥሩ ልምድ አካብተውም ነበር። በልጅነታቸው ዩታ በሚገኙት እነዚህ ሸለቋማ ዋሻዎች ውስጥ በመጎብኘት ጥሩ ጊዜን አሳልፉ የነበረ ቢሆንም ኑቲ ፑቲን ዋሻን ግን የመጎብኘት እድል አግኝቶ አያውቁም ነበር። ለሰዓታት ያክል ጉብኝቱ ጥሩ እየሄደ ነበር። ባገኙት መተላለፊያ ውስጥ እየገቡ እየቆፈሩና እነዚህን አስደናቂ የዋሻውን ተፈጥሯዊ ስርዓት እየተመለከቱ ጥሩ ጊዜ እያሳለፉ ነበር። ነገር ግን ዘጠኝ ሰዓት ፔም አካባቢ ላይ ነው እጅግ አሳዛኝ ነገር የተከሰተው ጆን በርዝ ካናል ብሎ ያሰበውን አንድ ጠባብ መተላለፊያ ያገኘ። የመተላለፊያ በርዝ ካናል የተባለው ካለው እጅግ ጠባብ መተላለፊያ የተነሳ ነው። ሆኖም ግን ጆን ባገኘው መተላለፊያ ለመግባት አላመነታም። በእነዚህ መተላለፊያዎች ውስጥ አልፎ ሊጠብቀው የሚችለው ሌላ የአስደናቂ የዋሻ ክፍል እያሰበ ወደ ውስጥ የዘለቀው። ሆኖም ግን ያሰበው የመተላለፊያ የዘላለም ቤቱ እንደሆነ አላወቀም ነበር። በእነዚህ መተላለፊያ ውስጥ ራሱን እየገፋ ሲገባ ግን ወደ ላይ ይወስዳል ብሎ ያሰበውን ይህ መተላለፊያ ወደታች ወስዶ እንደዘገዘቀው ያስተዋለው። ሆኖም ያለበት መተላለፊያ በርዝ ካናል ነው ብሎ ስላሰበ መጨረሻ ላይ መውጫ ይኖሯል ብሎም ስለገመተ ወደፊት መቀጠል ጀመረ። ይህንነው ነገሮች ላይ መለሱ የተበላሹት። የሚያሳዝነው ጆን በርዝ ካናል መተላለፊያዎች ውስጥ አልነበረም። ይልቀስ አንድ ካርታ ላይ ስሙ ባልሰፈረ ሌላ እጅግ ጠባብ መተላለፊያዎች ውስጥ ነበር ሲዳክር የነበረው። ይህ መተላለፊያ ካርታ ላይ ያልወጣው ካለውት ፈጽሞ ጠባብ ከሆነ ስፋት የተነሳ ነበር። ይህንን አደጋ ያልተገነዘበው ጆን ግን መንቀሳቀስ ከብዶት እስኪ ቆም ድረስ ወደፊት መሄድ ቀጠለ። ሆኖም ግን ያለበት የተዘቀዘቀ ከልብስ ማጠቢያ ማሽን መግቢያ የበለጠ ጠባብ የሆነ መተላለፊያ ውስጥ እንደተቀረቀረ አርፍዶ ነበር የተረዳው። የጆን ወንድም የሆነው ጆሽ ከኋላ ወንድሙን እየተከተለ የነበረ ሲሆን፣ የሆነ ችግር እንደተፈጠረ ወዲያው ተረዳ። መጀመሪያ ላይ ጆን በዚህ ጠባብ መተላለፊያ ውስጥ እንደተቀረቀረ ሲረዳ እሱን ለማውጣት ጆሽ እሱን መጎተት ጀምሮ የነበረ ሲሆን፣ ሆኖም ግን ጆን እጅግ በጣም በዚህ ጠባብ ጉድጓድ ውስጥ ተቀርቅሮ ስለነበር ምንም አልተነቃነቀም ነበር። ታዲያ ይህ ነገር ከአቅሙ በላይ መሆኑን የተረዳው የጆን ወንድም ሌሎቹ ቤተሰቦቹ አባላት ከጆን አጠገብ እንዲሆኑ ካደረገ በኋላ ከዋሻዋ ወጥቶ ነፍስ አደን ለመጥራት የሄደው። ከተወሰኑ ሰዓታት በኋላ የነፍሳድን ሰራተኞች ከዋሻው ደረሱ። እነዚህ የነፍሳድን ሰራተኞች የተለያዩ መሳሪያዎችን በመጠቀም ጆን ከተከረከረበት ጉድጓድ ለማውጣት ቢጥሩም ፈጽሞ የሚሳካ አልነበረም። ጆን የገባበት ይህ መውጫ የሌለው መተላለፊያ እጅግ ጠባብ ነበር። አንድ ነፍሳድን ብቻ በመከራ ገብቶ በርቀት ጆንን ተመለከተው። ጆንም ነፍሳድኑን ሲመለከት በደስታ ካመሰግነው በኋላ ከዚህ እንዲያወጣው በእጅጉ ተማጸነው። እነዚህ የነፍስ አድን ሰራተኞች ጆንን ለማውጣት እስከ እኩለ ለሊት የቻሉትን ያህል ቢጥሩም በፍጹም ጆንን ማውጣት አልቻሉም ነበር። ነገሩ ካሰቡት በላይ እጅግ ከባድ ነበር። በጆን አካባቢ ያለው ድንጋይን በማሽን ቢቦረብሩም ትንሽ እንጂ ከማስፋት በስተቀር ምንም ለውጥ አላመጡም ነበር። ታዲያ ይህ ሐሳብ እንደማይሆን የገባቸው የነፍስ አድን ሰራተኞች ሌላ ጆንን ማውጣት የሚችሉበትን መንገድ ማሰላሰል ጀመሩ። ከተወሰነ ሰዓታት በኋላ መድረስ የሚችሉበት ብቸኛው የሰውነት አካሉ የሆነው እግሮቹ ላይ ጠንካራ ገመድን በማሰር በከፍተኛ ጉልበት ጎትተው ለማውጣት እቅድ ነደፉ። መጀመሪያ ላይ ሀሳቡ የሚሳካ ይመስል ነበር። ስለሆነም ጆንን መጎተት ጀመሩ። ካለበት የተዘቀዘቀ ጉድጓድ ትንሽ ፈቀቅ ቢያደርጉትም ነገር ግን ጆንን ከድንጋይ ጋር በማፋጨት ከሞት ያላነሰ ህመምን እንዳስከተለበት ተረዱ። ታዲያ ለተወሰነ እረፍት ለማድረግ በተቀመጡበት ጊዜ ወደ ጆን ስልክ እንደምንም ከተውለት ከዋሻው ውጪ ከምትጠብቀው ከነፍሰጡር ሚስቱ ጋር እንዲያወዳ ማድረግ ቻሉ። ይህ በእንዲህ እንዳለ ታዲያ ጆን በዚህ ጠባብ የዋሻው ጉድጓድ ውስጥ ተዘግዝቆ ለ19 ሰዓታት አሳለፈ። ይህ ማለት አንድ ቀን ሙሉ በአናቱ ተዘግዝቆ በዚህ ለመተንፈስ አስቸጋሪ በሆነው መተላለፊያ ውስጥ ነበር ማለት ነው። በሰው ልጅ የባዮሎጂ አወቃቀር መሰረት ደግሞ ይህንን ያክል ጊዜ ተዘግዝቆ መቆየት እጅግ አደገኛ ሲሆን፣ ይህን ያክል ጊዜ ተዘግዝቆ መቆየት ደም ፍሰቱን ወደታች በማድረግ ወደ አእምሯችን በመፍሰስና የደም ቧንቧዎችን በመበጠስ አይን ላይም ከፍተኛ ግፊትን በማሳደር ለአይነ ሰውርነት ይዳረግ ይዳርግ ነበር ይህ ብቻ አይደለም የሰውነት ክፍሎቻችን ክብደታቸውን ሳምባችን ላይ ስለሚያሳርፉና ለመተንፈስ እጅግ ከባድ ስለሚሆን በዚህ አይነት ሁኔታ ውስጥ ይህንን ያህል ጊዜ መቆየት ራስን መሳት ሊያስከትል ይችላል በአጠቃላይ ከ10 ደቂቃ በላይ ተዘግዝቆ መቆየት ለሞት ሊያደርግ ይችላል ታዲያ ግን ጆን በአንድ አይነቱ ሁኔታ ላይ ነው ሙሉ ቀኑን ተዘግዝቆ ያሳለፈው ሆኖ ግን ጆን አሁንም ከዚህ ጠባብ ጉድጓድ የመውጣት ተስፋ ስላለው ተረጋግቶ እስኪያወጡት እየጠበቀ ነበር። ታዲያ ተጨማሪ እሱም ከጎተቱ በኋላ ከነፍስ አድን ሰራተኞቹ ከአንዱ ጋር አይን ላይን መታየት ችለው ነበር። ታዲያ በምን ሁኔታ ላይ እንደሚገኝ ነፍስ አድኑ ጆንን ሲጠይቀው፣ ተቀርቅሬያለሁ፣ በጣም ጨንቆኛል፣ እንደተዘቀዘቅኩ ራሱ ማመን አልችልም፣ እግሮቼ ከብዶኛል፣ ሊገሉኝ ነው ሲል መለሰለት መለሰለት። በዚህ ደረጃ ላይ ጆን ላይ ድካምና ህመም ይነበብ ነበር። ሆኖም ግን ቤተሰቦቹም የነፍሳደም ሠራተኞቹም የጆን መውጣት የማይቀር ሆኖ ነበር የታያቸው። ጆንም ቢሆን ከዚህ መቃብር ከሆነ ዋሻ እንደሚወጣ እርግጠኛ ስለሆነና ነፍሳደኖቹም ያለ የሌላ አቅማቸውን እየጣሩ ስለነበር በሁሉም ፊት ላይ ተስፋ ይነበብ ነበር። ነገር ግን በዚህ ጊዜ ነበር ሁሉም ነገር የተበላሸው። የነፍሳደን ሰራተኞቹ ጆንን እየጎተቱ እያለ ያልተጠበቀ አንድ ነገር ፈነዳ። ከዚህ ፍንዳታ የተነሳም ለጆን ቅርብ የሆነው የነፍስ አደን ሰራተኛ በድንጋይ ተመቶ ወዲያው ራሱን ሳተ። ታዲያ ከተወሰኑ ደቂቃዎች በኋላ ይህን የነፍስ አደን ሰራተኛ ሲነጣ የታየው አቧራና ጨለማ ብቻ ነበር። ታዲያ ጆን ላይ ግን ምን እንደተፈጠረ ለማወቅ ሰዓታት ነበር የወሰደባቸው። ገመዱ የታሰረባቸው እነዚህ የብረት ገመድ ማስተላለፊያ ድሮች ከድንጋዩ ላይ መጥተው በመፈናጠር ተመልሶ ተስቦ ከመጣበት ከፍታ መልሶ እንዲወድቅ አደረጉት። ያ የተፈናጠረው ድንጋይ ነው ጆንን ሊያደን ሲጥር የነበረው የነፍስ አደን ሰራተኛን መጥቶ ራሱን ያሳተው። ይህ የተጎዳው የነፍስ አደን ሰራተኛ ወዲያው ወደ ሕክምና ተላከ። ሆኖም ሌሎች ተተክተው የመጡት የነፍስ አደን ሰራተኞች ጆን ወዳለበት ይህ ጠባብ ጉድጓድ ሄደው ጆንን ቢጣሩ ምንም ምላሽ ማግኘት አልቻሉም። በፍጥነት ተመልሰው እነዚህን ገመዱን የሚስቡባቸውን የገመድ ድር መልሰው በዚህ ጠባብ ጉድጓድ ለመትከል ቢሞክሩም እነሱ ራሱ በተወሰነ ደረጃ ተቀርቅረው በእርዳታ ነበር የወጡት። ከጆንም ቢሆን ምንም ምላሽም ሆነ ድምጽ ማግኘት አልቻሉም ነበር። ታዲያ ወዲያው ዶክተሮች ወደ ዋሻው ገብተው ጆን ያለበትን ሁኔታ ካጠኑ በኋላ ነው አሳዛኙ ነገር የተረዱት። ሚስቱ ጓደኞቹና ዘመዶቹ በጭንቀት በለቅሶ ውጪ ሲጠብቁት የነበረው የነፍስ አደን ሰራተኞችም ለብዙ ሰዓታት ህይወቱን ለማዳን ሳይደክማቸው ሲጥሩለትና እራሳቸውን ጉዳት ላይ የጣሉለት አጥብቆም ከዚህ አስጨናቂና ጠባብ ጉድጓድ እንዲያወጡት በሲቃ ሲለምናቸው የነበረው ጆን ከዚህ ከሞት ጉድጓድ ለመውጣት እንደፈለገ ሳይወጣና ነፍሰቱን ሚስቱንም ለመጨረሻ ጊዜ ሳይመለከታት በአሳዛኝ ሁኔታ ህይወቱ አለፈች። በኖቨምበር 25 እኩለ ሌሊት ላይ ነፍሱ እንዳለፈች አሳዛኙ ዜና ተሰማ። በዜናው ነፍሰ ጡር ሚስቱ፣ ወንድሙ፣ ጓደኞቹና ዘመዶቹ በሙሉ ክፉኛ በሃዘን ተሰበሩ። ጆን የ26 ዓመት ወጣት ተስፋ የነበረው ጤነኛና ጠንካራ ወጣት የነበረ ሲሆን አባት ለመሆንም የተወሰኑ ወራቶች ብቻ ነበር የቀሩት። የጓጓለትን ልጁን ሳያይ ሕይወቱ በዚያ አስቀያሚ ዋሻ ውስጥ አለፈች። ለብዙሃኑ ለማሰስ ምቹ ነው ተብሎ የሚታሰበው የኑቲ ፑቲ ዋሻ ውስጥም በተከሰተው በዚህ አስፈሪና አሳዛኝ ገጠመኝ የዓለም ሕዝብ እጅግ ደነገጠ። የሚያሳዝነው ጆን ከሞተ በኋላ ራሱ የሱን ሰውነት ከዚህ ዋሻ ለማውጣትና ለመቅበር ፈጽሞ የማይታሰብ ደረጃ ድረስ አደገኛ ስለሆነ በዚያው እንዲቀር ተወሰነ። መውጣት ከፈለገበት ከዚህ የሞት ጉድጓድ ሞቶም መውጣት አልቻለም ነበር። የዚህ ዋሻን ባለቤት በዚህ አሳዛኝ አደጋ የተነሳ በፈንጅ ለማውደም አስቦ የነበረ ቢሆንም በኋላ ላይ ከሚወድም ይልቅ በሲሚንቶ ተዘግቶ ለጆን መቃብር እንዲሆን እንዲቀር ተደረገ። ይህም ዋሻ ለጠንካራ ወጣትና ያለጊዜው ህይወቱን ላጣው ጆን መታሰቢያ ሆኖ ቀረ። በዚህ ሰው ታሪክም የተነሳ በ2016 ዘ ላስት ዲሰንት የተባለ በእሱ ህይወት ታሪክ ላይ የተመሰረተ ፊልም ተሰርቶ ነበር። እነሆ 14 ዓመታት አለፉ። የጆንም አስክሬን በዚህ ዋሻ ውስጥ አሁንም ይገኛል። በየጊዜውም በዚህ የተነሳ ብዙ ሰዎች ይህንን ዋሻ በረከት ይጎበኙታል። የጆን ኤድዋርድ ነፍስ በሰላም እንድታርፍ እየተመኘን በዚህ ያበቃል።